ምሳሌ ድራማ እንግዲህ የዚና እንደያዝ ማለት ቃል ገብቷላቸው ነበረ ለና ድብልብል እንግዲህ ማለት ቃሉን አጥፋለች። መደብልብል በጣም ተናደዋል። በጣም አይለኛ ንዴት ውስጥ ገብቷል። አንቺ ካዲ እኔ የሚክደኝ ሰዋል ወድም በዚህ ቅጣትሽ ሞት ነው የሚገባሽ፣ በማለት እንግዲህ ማድቤል ብዙ ነገር እየተናገረ ነው። ማለት እንግዲህ በጣም ፈርታለች ማለት ነው። እንግዲህ ቃል ገብታላቸው ነበረ ሁሉንም ነገር እንደሚታደርገው፣ ነገር ግን ቃሉን ክዳ እሷ የዝናም በጣም ስለምትፈራ ብቻ ማድበልን ክዳለች ማለት ነው። የገባችለትን ቃል ክዳለች። እንግዲህ ማድበል አለቃትም ብሏል ማለት ነው እንግዲህ እሷ ለማድበል እና ለመጎሰቅ የገባችውን ቃል ትታ እዚየዝና የዝና ጋ እንግዲህ አላሟን ትገጫለች ማለት ነው። እንግዲህ የሰከር ጋዝ መስለ ምናምን ብላ ብዙ ነገር ተናግራ አስቀድማ ነግራ እንደሚመጡ እርግጠኛ ሆኖ እንግዲህ የዝና አድብል ብልን መጥቷት ነበር። እንግዲህ አድብል ብል በጣም ጨካኝና እኔ በጣም እስር ቤት የማልፈራ ሰው ነኝ ብሏል። ዘመናዊ ተናግሯል ማለት ነው። አደብልብል እንግዲህ ጥሎት ወድቆ ነበረ ከዛ ተነስቶ እንግዲህ አፈር ድቤውን አስበላ ይዝና ማለት ነው። በዚህ መሃል እንግዲህ ማለት ድንጋይ ይዛ ሮጣ መታ ነበረ ይዝናን ስለደበደበ ማለት ነው። ሞጎሳ ተገቡ ስለነበረ ቆያንቺ ወንድምሽ ማለት እንግዲህ ይዟል። ሊይዛት ነበረ ሮጣ አመለጠች ማለት ነው። ማለት እንግዲህ ገንዘብ ከተሰጣት የምትፈልገውን ነገር የማደረግ ወደ ኋላ ድልም ማለት ነው። ማለት እንግዲህ በጣም ጠቀመኛ ጠቀመኛ ሰውናት ብር የምትፈልግ ሴትናት ማለት ነው። የዚህኛ እንግዲህ በመጀመሪ አድብልብልን ስለመርታ አለቃው ጋር ደወለና ሁሉም ነገር ተከናወነ ተፈጸመ በማለት ሰው ላክልኝ አሁን ባለበት ቦታ በማለት እንግዲህ የሰርግ ደውሎ ለአለቃ ስናገረው አሁን ይደርስልሃል፣ በአምስት ደቂቃ ውስጥ ይደርሳሉ በማለት እንግዲህ ዝናም ስልክ አናግሮ ከጨረሰም በኋላ ማለትም እንግዲህ አየ የዝናን ትቼ እኔ አንተን እንድተባበር ፈልጌ ነበር፣ በጭራሽ አላደርግም በማለት እንግዲህ አደ ብልብል በወደቀበት ቦታ እየፎከረችበት ነበረ ማለት ነው። አደ ብልብል እንግዲህ ያው ጀይና ወንድ ስለሆነ ወዲያው ተነስቶ እንግዲህ እዛው አምስት ደቂቃ ሳያልቅ ተነስቶ የዝናን እንግዲህ አፈር ዲቤ አስበላ ማለት ነው። በዚህ መሀል እንግዲህ የዝና በጣም ተቀጠቀጠ ማለት ነው። ማለትም ፈርታለች ማለት ነው። ሞገስ እንግዲህ ፈርቶ ሊሮጥ ነበረ የዝና ጣዕም አድበል ብለን ስለመጣ ሸሽቶ ወደ ሌላ ወደ ሆነ ጎን ተደብቆ ነበረ። ከዛ የዝናን ተነስቶ ማድበል ቅጥቅጥ ሳረጎ ማለት ደግሞ ድንጋይ ይዛ ወደ የና ለማምጣ ልታስጥለው ስትሮጥ እንግዲህ ሞገስ ሮጦ ያዛት ማለት ነው። ማለት እንግዲህ በዚህ ሰዓት በጣም ፈርታለች። አድብልብል ስልክ ደውሎለት እኔ የሚክደኝን ሰው አልወድም፣ በዚህ ቅጣትሽ ሞት ነው በማለት እንግዲህ ብዙ ነገር ተናግሯታል ማለት ነው። አደብልብል ደግሞ እፍራታን ይወዳታል። በጣም ተመችጠኛለች ብሏል። እሷ ገደውሎ ማለት የት እንዳለች አጣርተሽ ትነግሪኛለሽ

እኔ ካልተመለስ ኮነ ነገር ከሆንኩኝ አደራ በማለት እንግዲህ ጊዜ ሞጎስ ጋር ደውሎ ምሳሌን አደራ ብሏታል ማለት ነው። እንደዚህማ አታደርግ ሞግ ያለበት ቦታ መጣሉ ማድበል ስለ በጭራሽ አይሆንም። አንተ እንዳት መጣ እኔ ብቻይን ይወጣለው የዚና አናቱ ላይ ቆሜ ሞጎስ ለመጎስ ሲናገር የዚና ጭንቅላት ላይ ቆሜ ቡሩክ እንዳየት እንዳለው መናዘዝ አለብኝ። አንተ እንዳት መጣ በማለት እንግዲህ ተናገረ ማለት ነው። ማለት እንግዲህ ያለችው እፍራታ ቤት ነው። በጣም ፈርታለች። ማዲቤል ከያዛት አይለቃትም ማለት ነው። በጣም ፍርት ብላለች። የዝናም እንግዲህ አድብልብልን በጣም ነው የሚፈራ ምክንያቱም ስለነሱ ስራ የሚሰሩት ስራ እንዳለ አጠቃላይ ስለሚያውቀው በጣም ፈርቷል። ምስጢር ያወጣል፣ ይህ ሰውየማ መወገድ ያለበት በማለት እንግዲህ ከአለቃ ጋም ተነጋግሮ ነበረ። ብዙ ስለሱ የሚያውቀው ነገር አለ ማለት ነው። እሱ እዚህ ማንም ነግሮት ሳይሆን፣ እስር ቤት የነበረው ጊዜ ስለሱ ያሳሰራቸው ሰዎች ናቸው ለማድበል የነገሩት። ስለሱ ብዙ ነገር ስለሚያውቀው አንቺ የማታቂ ነገር ምስጢር ብዙ ማድበል የሚያውቀው ነገር አለ አንቺ ብዙ ነገር አለ በማለት እንግዲህ ለማለት ስነግራት የዜና እኔ የማላቀው እሱ የሚያውቀው ምንድን ነው በማለት እንግዲህ ጠይቋለች ማለት ነው። አንቺ የማታቂ ብዙ ነገር አለ ነገር ግን አሁን በዚህ በስራሽ ይህን ስራ በመስራትሽ በጣም ትልቅ ነገር አስቤልሽ አለው። ቃል የገባው ልሽን ቤት ሰጥሽ አለው በማለት እንግዲህ ብዙ ነገር ብሏታል ማለት ነው። ምሳሌ ይህ እንግዲህ አባቱ በጣም ናፍቋታል ማለት ነው። ማለትም እንግዲህ እንደዛ የሆነች ነበረ ቤት ውስጥ በመጨረሻ ለቤት ወጣለች። ሞገስ እና ድብልብል እንግዲህ ቁጭ ብሎ ፕላን በማለት እንግዲህ ብዙ ነገር እያወራል። ነገር ግን ምንም እየተሳካላቸው አልቻለም። በመጨረሻን እንግዲህ መድበልበል አንድ ነገር ይዘዋል። አሁን ከዚህ በኋላ እኔ ብቻዬን የዝናን መጋፈጥ አለብኝ መያዝ አለብኝ። ምክንያቱም እሱን ካልያዝኩኝ ስለ ወንድሜ ካልጠየኩት እረፍት የለኝም፣ አልቀመጥም በማለት ብዙ ነገር አውርቷል ማለት ነው። የዝና እንግዲህ በጣም ጨካኝ እና አረመኔ የማለት ቢጤ እሱን በብር እና በጉልበት ሆኖ የሚተማመነው ማለት ነው። እንግዲህ ይህ ድራማ በጣም ብዙ ነገር የሚያስተምረን እጅግ ምርጥ ድራማ ነው ማለት ነው። የኔ ውድ ቤተሰቦች ሰላም ሰላም። እኔም ውድ እና የተከበራችሁ የቻናሌ ቤተሰቦች እንዴናችሁልኝ፣ ደህና ናችሁ ወይ? እናለው ፈጣሪ የተመሰገነ ይሁን እናንተም ሰላም እንደምትሆኑልኝ ተስፋ አደርጋለሁ። በያላችሁበት ቦታ ፈጣሪ ከክፉ ነገር ሁሉ ይጠብቃችሁ። እኔ ያለው እግዚአብሔር የተመሰገነ ይሁን። ሼር ላይክ፣ ሰብስክራይብ በማድረቅ አበረታቱ። እንኳን ወደ ቤቴ በሰላም መጣችሁ የኔ ውድ ቤተሰቦች መልካም እና ለራስ ነው። ቪዲዮ ስታዩ ላይክ አድርጉልኝ። ፈጣሪ በያላችሁበት ቦታ ከክፉ ነገር ሁሉ ይጠብቃችሁ። ዳር እንግዲህ በአዲስ ቪዲዮ መጥቻለሁ። በአዲስ ቪዲዮ ሲመጣ እንግዲህ ምሳሌ የእንጀራና ድራማ እንግዲህ የዝና ተያዘ ወይ አልተያዘ የሚለው የሰከረ አስመስሎ እንግዲህ ከማለት ጋር ተነጋግሮ መቶ ነበረ። ነገር ግን አይ የዝና አልተያዘም ማለት ነው። የዝና አልተያዘም። እንግዲህ እነሱ በሙድ ሰርቶ ነው ሁሉንም ነገር አከናውኖ አምልጦታል ማለት ነው። እንግዲህ በዚህ ድራማ ብዙ ነገር የሚያስተምረን ድራማ ነው ማለት ነው። ማለት እንግዲህ ከዚህም ከዛም ሁሉንም ሰው ላ ከዛም ከዛም በማ እያለች የመኖር የምትፈልግ ሴት ናት ማለት ነው። በጣም የሚገርም ድራማ ነው። ይሄ ድራማ እጅግ በጣም ብዙ ነገር የሚያስተምረን ድራማ ነው ማለት ነው። የሞገስ በጣም ፈርቶ ነበረ እንግዲህ አደብልብል ካጠገቡ ስላለ በጣም ደስ ብሎታል። እንጂ የዝና እንግዲህ የሰከረ መስሎት ነበረ የመጣ በነገረ ላይ እሱ አልሰከረም። እነሱ የሰከረው መስሎት እንግዲህ ማድበል ሲይዞ ማድበልን ጥሎ መቶ ጣለው ማለት ነው። ማድበል እንግዲህ የተጎዳ መስሎ እሳተኝ ተቆይቶ እንግዲህ አቅሙን ሁሉ አሰባስቦ ተነስቶ እንግዲህ ቅጥቅጥ አደረገው የዝና ማለት ነው። በዚህ መሀል ግን ማለት ፈርታ ነበረ፣ ምክንያቱም እነሱ ሁለት ናቸው የዝና አንድ ስለሆነ በሁለት ይዛሉ ብላ ፈርታ ነበረ። ነገር ግን አልተሳካላቸውም፣ አልያዙትም። የዚና እንግዲህ ቅጥቅጥ አድርጎታል ማድብል ማለት ነው። አድብልብል እንግዲህ በጣም ጀይና ወንድ የማይፈራ የማይኮራ ወንድ ነው ማለት ነው። አደርጋለሁ ያለን ነገር በሙሉ የሚያደርግ ወንድ ነው ማለት ነው። አደ ብልብል እንግዲህ በጣም እናቱ የወለደች ነው ማለት ነው። በጣም ጀና ወንድ ነው ማለት ነው። ምክንያቱም በገንዘብ በዝና ምናምን የሚተማመን ወንድ አይደለም። አደርጋለሁ ብሎ ካሰበ ብቻውን ለማድረግ የሚጋፈጥ ሰው ነው ማለት ነው። የዝና እንግዲህ ያው ደፋር ቢሆንም እሱ በአቅሙ በገንዘብ ምናምን በሰዎች ምናምን ይሁን እንጂ ብቻዬን ይሄን አደርጋለሁ ብሎ ወኔ የለውም ማለት ነው። አደብልብል እንግዲህ ብቻውን የመጋፋት ችሎታ አለው ማለት ነው። አንድ ነገር አደርጋለሁ ካለ ምንም የማንንም ሰው ድጋፍ የማይፈልግ ሰው ነው ማለት ነው። እንግዲህ የድራማ ብዙ ነገር የሚያስተምረን ድራማ ነው። የኔ ውድ ቤተሰቦች ዛሬ እ የመጣሁት ቪዲዮ ይህንን ይመስል ነበረ። በቀጣይ በአዲስ ቪዲዮ በአዲስ ነገር እስኪንገናኝ ድረስ ቻል ቆዩልኝ። ሰላማችሁ ይብዛልኝ። ፈጣሪ በያላችሁበት ቦታ ሰላማችሁን ያብዛልኝ። የዛሬ ቆይታ ይህንን ይመስል ነበረ። በቀጣይ በአዲስ ቪዲዮ በአዲስ ነገር እስኪንገናኝ ድረስ ቻል ቆዩልኝ። ሰላማችሁ ይብዛልኝ። ፈጣሪ በያላችሁበት ቦታ ከክፉ ነገር ሁሉ ይጠብቃችሁ። ፈጣሪ ሀገራችን ሰላም ያድርግልን። የኔ ውድ ቤተሰቦች ሼር፣ ላይክ፣ ሰብስክራይብ በማድረግ አበረታቱኝ። መልካምና ለራስ ነው። በያላችሁበት ቦታ ፈጣሪ ሰላማችሁን ያብዛላችሁ። የልባችሁ ምሻት ይፈጽምላችሁ ከኃጢአት ውጪ ይህ ፈጣሪ በሰላም አስጨርሶኝ ለሀገራችን ያብቃን። በየሰው ሀገር ያለ ነው፣ በየሰው ቤት ያለ ነው። ከክፉ ነገር ሁሉ ይጠብቃችሁ። እንግዲህ ይህን ቪዲዮ ስትመለከቱ ሽን ላይክ፣ ሰብስክራይብ በማድረግ አበረታቱኝ። መልካምና ለራስ ነው። ሰላማችሁ ይብዛልኝ። በቀጣይ በአዲስ ቪዲዮ እስክንገናኝ ድረስ እንግዲህ ቸር ቆዩልኝ። የዚህና እንግዲህ በመጨረሻ አድብልብል ሄዶለታል ማለት ነው። እንግዲህ ይዟል ወይስ ተያዘ ወይስ አልተያዘ የሚለውን ነገር በቀጣይ ፓርቲ እዤ እቀርባለሁ ማለት ነው። አብራችሁ ስለቆያችሁ ከልብ አመሰግናለሁ። ሰላማችሁ ይብዛልኝ። ፈጣሪ አገራችን ሰላም ያድርግልኝ። ሰላማችሁ ይትረብረብ ይበልልኝ እኔ ውድ ቤተሰቦች